ሰላም ጤና ይስጥልኝ። ይህ ኢትዮ ሞኒተር ነው። ለዕለቱ ያዘጋጀናቸው ዜናዎች እንደሚከተለው ይቀርባል። በቅድሚያ ዋና ዋናዎቹን አክቲቪስቱ ታሰረም ሰሞኑን የግድያ ሙከራ የተደረገበት አክቲቪስት ትላንት ምሽት በፖሊስ መታሰሩን ተሰማም። ስለዚህ ጉዳይ ዝርዝር ይዘናል። የሱዳን አየር መከላከያዎች በፖርት ሱዳን ላይ አዲስ የድሮን ጥቃትን እንዳከሸፈ ገለጸ። አሚኒስቲ ኢንተርናሽናል ኢትዮጵያን ከሰሰ። እንዴትና ለምን የምንመለከተው ይሆናል። የተከበራችሁ ተከታታዮቻችን፣ እነዚህና ሌሎች መረጃዎች ወደ እናንተ እናደርሳለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ አብራችሁን ቆዩም። የሱዳን ታሲስ በሚል ምህፃረ ቃል የተሰየመው ጥምረት ትይዩ የመንግስት ምስረታ ለማድረግ ጫፍ ላይ መድረሱን ተገለጸ። በሚመሰረተው መንግስት የፈጥኖ ደራሽ ኃይሉ ከፍተኛ መጠን እንደተሰጠው ምንጮች ገልጿል። የሱዳን ታሲስ የሚባለውን ጥምረት መሰረታዊ ህግን አጽድቆ ከአንድ ሳምንት ስብሰባ በኋላ ለትይዩ መንግስት ምስረታ መሪዎች ለመሾም እየተቃረበ መሆንን ሁለቱን የጥምረት ምንጮች ጠቅሶ ሱዳን ትሪቡን ዘግቧል። በየካቲት ወር የተቋቋመው የታሲስ ጥምረት የፈጣን ድጋፍ ሰጫ ኃይሎች አርኤስኤፍ፣ የሱዳን ህዝቦች ነፃነት አውጭ ንቅናቄ ሰሜን ኤስፒኤልኤም ኤን፣ የተለያዩ የዳርፉር ታጣቂ ቡድኖች፣ የማህበረሰብ ኃይሎችና በፋደላላህ ፓርማና ሲር የሚመራ የብሔራዊ ኡማ ፓርቲ አንጃዎች ያጠቃለለ ነው። ጥምረቱ ፕሬዝደንት፣ ምክትል ፕሬዝደንት እና ጠቅላይ ሚኒስትሩን ለመሰየም ተቃርቧል ሲል ከምንጮቹ አንዱ ተናግሯል። ለእነዚህ ሽሞቶች መጓተት ምክንያት የሆነው አቤታው ግንባር የታጠቁ ኃይሎች ጥምረት በታቀደው አስተዳደር ውስጥ ያለው የስልጣን ፍልኮታ ጋር በተያያዘ የተነሳ ተቃውሞ ነው ተብሏል። ይሁን እንጂ በቅርቡ በተደረገው የኃይል መጋራት ማስተካከያ የአርኤስኤፍ ድርሻ ከ30 በመቶ ወደ 43 በመቶ ከፍ እንዲል የተደረገ ሲሆን ኤስፒኤልኤምኤን ደግሞ 32 ይዟል ሲል የመረጃው ምንጭ ተናግሯል። ቀሪው 25 በመቶ በአልሃዲ ኢድሪስ የሚመራውን የአቤታው ግንባር አንጃ ጨምሮ ሌሎች አጋሮች እንደተመደበ ዘገባው አመልክቷል። የሱዳን ጦርነት በአሁኑ ወቅት ከከፋ ወደ ባሰ የስ አውቀውስ እየተሸጋገረ መሆኑን መረጃዎች ያሳያሉ። አሜሪካ ለአፍሪካ ልማት ባንክ የምትሰጠውን ድጋፍ ልታቋርጥ መሆኑ ተሰማም። ሴምፎር አፍሪካ እንደዘገበው የትራምፕ አስተዳደር ለአፍሪካ ልማት ባንክ የሚሰጠውን የ555 ሚሊዮን ዶላር ድጋፍ ለማቋረጥ የሚያስችል ምክረ ሀሳብ አቅርቧል። ይህ ምክረ ሀሳብም አርብ ዕለት ለአሜሪካ ኮንግረስ መግባቱን አስረድቷል። ለሚቀጥሉ ስድስት ዓመታት የሚውል የተጠቀሰውን ያህል ገንዘብ የአሜሪካን መንግስት ለባንኩ መስጠት የሚኖርበትን ቢሆን ዋይት ሀውስ ግን በአሁኑ ወቅት ቅድሚያ ከምንሰጣቸው ጉዳዮች መካከል አይደለም በሚል ላለመስጠት መወሰኑን ዘገባውን አስረድቷል። ውሳኔውን ለኮንግረሱ ያስገባ ሲሆን ከጸደቀ ለሚቀጥሉ ስድስት ዓመታት የአፍሪካ ልማት ባንክ ከአሜሪካ ምንም ገንዘብ አያገኝም ተብሏል። እስካሁን ድረስ የአፍሪካ ልማት ባንክ እየደገፉ ያሉ ከአሜሪካ በተጨማሪ ጀርመን፣ ፈረንሳይና እንግሊዝ ነበሩ። አሚኒስቲ ኢንተርናሽናል ለጠቅላይ ሚኒስትር አብይ አህመድ የሚደርስ ደብዳቤ የመጻፍ ዘመቻ ጀመረ። በኢትዮጵያ ውስጥ በኮሪደር ልማት ሰበብ በርካቶች በግዳጅ ከመኖሪያ ቤታቸው መፈናቀላቸው እንዳሳሰበው የጠቀሰው አሚኒስቲ ኢንተርናሽናል ይህ ፕሮጀክት በ55 ከተሞች እየተከናወነ መሆኑን አስረድቷል። ሰዎችን ሳያማክሩ በቂ ግንዛቤ ሳይሰጡና ካሳ ሳይከፍሉም ከመኖሪያቸውን ማፈናቀል የሰው መብት ጥሰት መሆኑን የገለጸው ድርጅቱ የኢትዮጵያ መንግሥት ባለስልጣናት ከዚህ ድርጊት እንዲቆጠቡና የኮሪደር ማት ፕሮጀክቱም እንዲቆም ጠይቋል። ጉዳዩ በገለልተኛ አካል እንዲመረመር የጠየቀው ድርጅቱም ይህንን የተመለከተ ለጠቅላይ ሚኒስትር አብይ አህመድ የሚደርስ ደብዳቤ የመጻፍ ዘመቻ እንዲጀምር ሀሳብ አቅርቧል። ደብዳቤው ምን መምሰል እንዳለበት የሚገልጸው ምናምና ደብዳቤ ያስቀመጠው አሚኒስቲ ኢንተርናሽናል ደብዳቤው በአማርኛና በእንግሊዝኛ ቢሆን ተመረጭ እንደሚሆን አስረድቷል። ያለ ረዳት የሚያሽከረክሩ የከተማ ታክሲ አሽከርካሪዎች ላይ እርምጃ እንደሚወሰድ ተገለጸ። በአዲስ አበባ ከተማ በብዛት የትራንስፖርት አገልግሎት የሚሰጡ ሚዲባስ ታክሲዎች ያለ ረዳት መንቀሳቀሳቸው ህገወጥ እንደሆነና ደንቡን ተላልፎ በተገኙ አሽከርካሪዎች ላይ የቅጣት እርምጃ እንደሚወሰድ የአዲስ አበባ ፖሊስ ኮሚሽን አስታውቋል። በከተማዋ ከቅርብ ጊዜ ወዲህ ያለረዳት ረዳት የሚያሽከረክሩ የከተማ ታክሲዎችን ቁጥር እየጨመረ መጥቷል። አሀዱ ያነጋገራቸው ተሳፋሪዎች ባሰሙት ቅሬታ አሽከርካሪዎች እያሽከረከሩ አገልግሎት የሰጡበትን ሂሳብ በሚቀበልበት ጊዜ አደጋ ሊያደርሱ የሚችልበት እድል ከፍተኛ በመሆኑ ሊታሰብበት ይገባል ብለዋል። በኮሚሽኑ የትራፊክ አደጋ ምርመራ የግድያና አደጋዎች መርማሪ ኢንስፔክተር ተመስገን ደሳሌ እንዳሉ የከተማ ትራንስፖርት አገልግሎት የሚሰጡ አሽከርካሪዎች ያለ ረዳት ማሽከርከራቸው በህግ የተከለከለ ነው ብለዋል። መሰል ድርጊቶች ለመንገድ ላይ አደጋዎች መፈጠር ከፍተኛ አስተዋጽኦ አላቸው ያሉት ኢንስፔክተር ተመስገን አሽከርካሪዎች ሙሉ ትኩረታቸውን በማሽከርከር ስራዎች ላይ አለማድረጋቸው የመንገድ ላይ ክስተቶችን ለመቆጣጠር እንዳይችሉና አደጋ እንዲፈጠር የሚያደርግ በመሆኑ የተከለከለ መሆኑ ተናግረዋል። ይህንን ደንብ ተላልፎ በተገኙ አሽከርካሪዎች ላይ ቅጣት ይጣላል ሲሉ የሱዳን አየር መከላከያዎች በፖርት ሱዳን ላይ አዲስ የድሮን ጥቃት እንዳከሸፉ ገለጹ። የሱዳን መከላከያ ሰራዊት ዛሬ ረፋድ ላይ ፖርት ሱዳንን ኢላማ ለማድረግ የሞከሩ በርካታ የፈጥኖ ደራሽ ኃይል ሰው አልባ አውሮፕላኖች ጥቃት ከማድረሳቸው በተሳካ ሁኔታ ማክሸፉን የሱዳን ጦር አስታውቋል። ይህ ጥቃት በምስራቅ ሱዳን ወደ አውሮፕላን ማረፊያም የኃይል ማከፋፈያዎች የነዳጅ ዴፖዎችና ሆቴሎች ጨምሮ በሲቪልና ና በስትራቴጂካዊ ተቋማት ላይ ያነጣጠረ የቅርብ ጊዜ የሰው አልባ ድሮን ጥቃቶች መፈጸሙ ይታወ ይታወሳል ። ጥቃቶቹ ከአካባቢው ከፍተኛ ውግዘቶችን አስተላልፈዋል። ሳዑዲ አረቢያ፣ ኳታር፣ ኩዌት፣ ግብጽ፣ ጅቡቲ፣ የአፍሪካ ህብረትና አሜሪካ በፖርት ሱዳን እና በከሰላ ላይ የተፈጸሙት ጥቃቶች በሰላማዊ ሰዎች ህይወት ላይ አደጋ እንደሚያደርስ፣ አካባቢውን አለመረጋጋት የሚፈጥርና አለም አቀፍ ደንቦችን የሚጥስ መሆኑን በማስጠንቀቅ ጠንካራ መግለጫዎችን አውጥቷል። ድሮኖቹ ከተባበሩት አረብ ኤሚሬትስ ለአርኤስኤፍ የተሰጡ ናቸው በሚል ሱዳን የከሰሰች ስትሆን ከኤሚሬትስ ያላት ዲፕሎማሲያዊ ግንኙነት ማቋ መቋረጧን ይታወቃል። በፍቃዳቸው ከአሜሪካ ለሚወጡ ህገወጥ ስደተኞች ገንዘብ ሊሰጥ ነው ተባለም። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ህገወጥ ስደተኞችን ለመያዝና ከአሜሪካ ለማባረር እየተተገበረ ባለው እቅድ ውስጥ በፍቃዳቸው ለሚመለሱ ገንዘብ እንደሚሰጡ ተገልጿል። የአሜሪካ መንግስት የሚያባረራቸው ህገወጥ ስደተኞች አሜሪካን ለቀው ለመውጣት ከተስማሙ 1000 ዶላር እና የመጓጓዣ ወጪዎች እንደሚሸፍን አስታውቋል። የአሜሪካ የሀገር ውስጥ ደህንነት ባለስልጣን ክሪስቲ ኖም ይህንን የመንግስታቸውን ሀሳብ ይፋ ሲያደርጉ እንደተናገሩት ከመታሰር ለመዳን በራስ ፍቃድ ከአሜሪካ ለመውጣት መወሰን አስተማማኝ አስተማማኝና ወጪን የሚቆጥ መንገድ ነው ብለዋል። ይህንን ሀሳብ ተቀብሎ ከአሜሪካ የሚወጡ ሰዎች አንድ ቀን በህጋዊ መንገድ ሊመለሱ የሚችሉበት ሁኔታ ሊመቻች እንደሚችል ፕሬዝደንት ትራምፕ ለጋዜጠኞች ተናግረዋል። ዶናልድ ትራምፕ ባለፈው ጥር ወር ወደ ስልጣን ከተመለሱ ወዲህ አወዛጋቢን በጦርነት ጊዜ ጥቅም ላይ የሚውለውን ህግ ጨምሮ የተለያዩ ዘዴዎችን በመጠቀም ህገ ስደተኞችን ማሰርና ከሀገራቸው ማስወጣት ጀምረዋል። ነገር ግን አንዳንዶቹ እርምጃዎችን ህጋዊ ጥያቄ ተነስቶባቸዋል። አሁን በቀረበው በራስ ፍቃድ ገንዘብ ተሰጥቷቸው ከአሜሪካ ለመውጣት የሚመዘገቡ ሰዎች በኢሚግሬሽን ህግ አስከባሪዎች ተይዘው ከሚታሰሩ መካከል እንዳይካተቱ እንደሚደረግ የሀገር ውስጥ ደህንነት መስሪያ ቤት ባሰራጨው ጋዜጣዊ መግለጫ ላይ ጠቅሷል። ባለስልጣኑ እንዳለው የመጀመሪያዎቹ ህገወጥ ስደተኞች የቀረበላቸውን ሀሳብ ተቀብሎ ከቺካጎ ወደ ሆንዱራስ የሚያደርስ የአውሮፕላን ቲኬት ተሰጥቷቸዋል። ይህ ሀሳብ ተግባራዊ የሚሆነው ፈቃደኛ ግለሰቦች ወደ መጡባቸው ሀገራት መመለሳቸውን ለማረጋገጥ በተዘጋጀው መተግበሪያ ለሚጠቀሙ ስደተኞች ላይ መሆኑን ባለስልጣናት ባወጡት መግለጫ ላይ አመልክተዋል። መንግስት ጤና ባለሙያዎች ለሚያነሷቸውን ጥያቄዎች አስቸኳይ ምላሽ እንዲሰጥ የኢትዮጵያ ጤና ባለሙያዎች ማህበር ጠየቀ። መንግስት የጤና ባለሙያዎችን የሚያነሷቸውን ጥያቄዎች ችላ ከማለት ወጥቶ ጉዳይን በሀገር ላይ ችግር ከማስከተሉ በፊት ለጥያቄዎቹ ተገቢን ቦታና ምላሽ እንዲሰጥ የኢትዮጵያ ጤና ባለሙያዎች ማህበር ጠይቋል። ማህበሩ ወቅታዊ የጤና ባለሙያዎች ጉዳይ አስመልክቶ ባወጣው መግለጫ ጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ ሊሰጥ ይገባል ብሏል። የኢትዮጵያ ጤና ባለሙያዎች ማህበር በተለያየ ጊዜ ጤና ባለሙያዎችን የሚያነሷቸውን ጥያቄዎች ህጋው አግባብን ተከትሎ ለሚመለከታቸው የመንግስት አካላት ጤና ሚኒስትርን ጨምሮ ለሀገሪቱ ከፍተኛ የመንግስት መስሪያ ቤቶች ማቅረቡን ገልጿል። ነገር ግን ጤና ባለሙያዎቹ የሚያነሷቸውን ጥያቄዎች በወቅትና በተገቢ ሁኔታ ባለመመለሳቸው ጤና ባለሙያዎችን አሁንም በተለያዩ መንገዶች መብታቸውን በመጠየቅ ላይ መሆናቸውን አስታውቋል። በአሁኑ ወቅት በሀገሪቱ በርካታ አካባቢዎች የሚገኙና ከከፍተኛ የጤና ባለሙያዎች ሻሊስቶች ጀምሮ ዶክተሮች፣ ነርሶች እና የቀዶ ጥገና ባለሙያ የሆኑ ጤና ባለሙያዎች በተለያዩ የማህበራዊ መገናኛ ዘዴ መተግበሪያዎች ህይወትን ስናድን ኖረን፣ አሁን ግን የራሳችንን ህይወት ማዳን ይኖርብናል በሚል መፈክር እያሰሙ መሆኑ ይታወቃል። በዚህ የጤና ባለሙያዎቹ የደመወዝ እና የሌሎች ጥቅማጥቅሞችን ጥያቄዎች ምላሽ እንዲሰጣቸው በሚሰሩበት ሆስፒታል ወይም ጤና ተቋማት ላይ የተለያዩ መፈክሮችን በመያዝ ጥያቄያቸውን በማቅረብ ላይ ይገኛሉ። አክቲቪስቱ ታሰረ። ሰሞኑን የግድያ ሙከራ የተደረገበት አክቲቪስት ትላንት ምሽት በፖሊስ መታሰሩ ተሰማ። በቅርቡ ጽምዶ በሚል የትግራይ ሕዝብን ከኤርትራ ሕዝብ ሰላማዊ ግንኙነት ለመፍጠር ሲንቀሳቀስ የነበረው ሰብዝ አነሰብ በሚል በማህበራዊ ሚዲያ የሚታወቀው አክቲቪስት ብርሃነ ግብረ ጊዮርጊስ ትላንት ምሽት ሚያዝያ 29 ቀን 2017 ዓ.ም በመቀሌ ፖሊስ መታሰሩ ታውቋል። በዚህ ወር የመጀመሪያ ሳምንታት ከኤርትራዊ የሻዕብያ አክቲቪስት አወልሲ ተገናኝቶ በተለያዩ ጉዳዮች ቃለ ልስ አድርጎ የነበረውን አክቲቪስት ብርሃነ የተለያዩ አስተያየቶች ሲሰጡበት እንደነበር የሚታወስ ነው። በአንድ በኩል የግንኙነቱ ዓላማ በሁለቱ ህዝቦች ሰላም ለመፍጠር ከሆነ ምን ችግር አለበት የሚል፣ በሌላ በኩል ደግሞ ግንኙነቱ አግባብነት የለውም የሚሉ አስተያየቶች ሲሰጡ ሰንብቷል። አክቲቪስት ብርሃነ ከኤርትራዊው አክቲቪስት አወልሲድ ጋር ከነበረው ቆይታ በኋላ በተለያዩ ሚዲያዎች ቀርቦ አስተያየት የሰጠ ሲሆን ግንኙነቱ አጠናክሮ እንደሚቀጥልበት ገልጾ ነበር። አሁን ብርሃነ በፖሊስ የታሰረበት ምክንያት በሀገር ላለው እንደ ጥሰትና የሽብር ወንጀል ተጠርጥሮ እንደሆነ የወጡ መረጃዎች ያሳያሉ። ሁለቱም አክቲቪስቶች የተገናኙበት ቦታ የተለያዩ አስተያየት ሲሰጡ ነበር። በአንድ በኩል አስመራ ነው የተገናኘው የሚል ሲሆን አክቲቪስት ብርሃነ ግን ቦታው ዘላንበሳ ከተማ መሆኑን በሚዲያ ገልጿል። በዚህም በትግራይ ውስጥ የመንቀሳቀስ ህገ መንግስታዊ መብት እንዳለው አብራርተዋል። ቢሆንም አሁን የታሰረበት ምክንያት ተብሎ እየቀረበ ያለው የሀገር ሉዓላዊነትን ጥሷል በሚል ነው። አክቲቪስት ብርሃነ ከኤርትራዊ አክቲቪስት የተገናኘው በህዋት በ በኩል ነው የሚል ክስ ሲቀርብበት የነበረ ሲሆን እሱ ግን በራሱ እንደተገናኘ ነበረ የገለጸው። እኔ የማንም ድርጅት አባልና አመራር ባለመሆኔም ለመገናኘት የማንም ፍቃድ አያስፈልገኝም በማለት ገልጾ ነበር። አሁን በመቀሌ ፖሊስ ተይዞ የሚገኘው አክቲቪስት ብርሃነም ለፌዴራል መንግስት ተላልፎ ሊሰጥ እንደሚችል እየተገለጸ ይገኛል። አክቲቪስት ብርሃነ ከቅርብ ጊዜ በጀመራቸው ግንኙነቶች ምክንያት የተለያዩ ዛቻዎችና ማስፈራሪያዎች እየደረሱበት የነበረ ሲሆን፣ በዚህ ሳምንት መጀመሪያ የግድያ ሙከራ እንደተደረገበት ተገልጾ ነበር። በመኖሪያ ቤቱ የቦምብና የጥይት ጥቃት እንደተፈጸመበት የገለጸ ው ብርሃነ ገብረ ገርግዝ ምንም አይነት ጉዳት እንዳልደረሰበት ግን ገልጿል። ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ኢቲ መኒተርን ተከታታዩ ሰላም።